ሰላም ጤና ይስጥልን ተመልካቾቻችን የህዳር አንድ 2018 ዓ.ም ተመረት የለተሰኙ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የዓለም የምግብ ፕሮግራም በመጪዎቹ አምስት ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎቶች ከግማሽ ትሪሊዮን ብር በላይ እንደሚያስፈልገው አስታወቀ። የትግራይ ወጣቶች ጉዳይ ቢሮ በየመን የሚገኙ የትግራይ ስደተኞች አስቸኳይ ጥበቃ እንዲደረግላቸውና ወደ ሀገራቸው እንዲመለሱ አሳሰበ። ወደ ውጭ ስናልፍ፣ በህንድ ዋና ከተማ ኒው ዴልሂ የአየር ብክለትን በተመለከተ መንግስት እርምጃ እንዲወስድ ሰልፈኞች ጠየቁ። ወደ ቀዳሚ ዜናችን እንለፍ። የምርጫ ምቹነትና የሲቪል ሰርቪስ ሪፎርምን ጨምሮ አምስት አጀንዳዎችን በ100 ፐርሰንት ለማሳካት መትጋት እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። የብልጽግና ፓርቲ ፕሬዚዳንትና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት ማጠቃለያ ስልጠና ላይ እንደገለጹት የአመራሩ ቁርጠኝነት፣ በፈጠራ በፍጥነትና በጥራት መስራት ለሁለንተናዊ ብልጽግና መረጋገጥ አስፈላጊ መሆኑን አስገንዝበዋል። ትኩረት የሚሹ ግቦችን በየፈርጁ በመለየት አቅጣጫ የሰጡ ጠቅላይ ሚኒስትሩ ፋይዳ መታወቂያ፣ አምስት ሚሊዮን ኮደሮች፣ የተጀመሩ የኮሪደር ልማት ስራዎች፣ የገበታ ለትውልድ ፕሮጀክቶች፣ የምርጫ ምቹነትና የሲቪል ሰርቪስ ሪፎርም አጀንዳዎች በ100 ፐርሰንት ለማሳካት መትጋት የሚገባን ግቦች ናቸው ብለዋል። የመደመር መንግስት ለሀገር ብልጽግና ባለአደራ መሆኑንም ተናግረው በፈጠራና በፍጥነት ጥራትና ብዛትን እውን ማድረግ ይገባል። በብዝሃ ዘርፍ ትብብር ወደ ስልጣኔ ሽግግር ማምጣት ይገባል ብለዋል። ሁሉም የፓርቲው አመራር በዚህ አግባብ በመትጋት ሁለንተናዊ ብልጽግና ማረጋገጥ አለበትም ብለዋል። በስልጠናው የመደመር መንግስት ጽንሰ ሀሳብ መንገድና መዳረሻ ግቦቹ የተዳሰሱ ሲሆን አመራሮች በፈጠራ ፍጥነት በብዛት ስራዎችን በማከናወን ሁለንተናዊ ብልጽግናን ለማረጋገጥ በሚረዳ መንገድ መምራት እንደሚገባ አሳስበዋል። ጠቅላይ ሚኒስትሩ ይህንን ማብራሪያና ማሳሰቢያ የሰጡት በመደመር መንግስት እይታ የዘርፎች እምርታ በሚል ለፌዴራል፣ ለክልል፣ ለከተማ አስተዳደርና ከፍተኛ አመራሮች ሲሰጥ የነበረው ስልጠና ማጠቃለያ መድረክ ላይ ነው። የመማር ማስተማር ሂደት የሚያከናውኑ ተቋማት በትምህርት ቤቶች አካባቢ እንዳይገነቡ የሚከለክል ደንብ ሊወጣ መሆኑ ተሰማ። ትምህርትን የሚያውኩ ተግባራት የሚፈጸምባቸው ተቋማት ከትምህርት ቤቶች አጥር በ500 ሜትር ክበብ ውስጥ እንዳይገነቡ፣ ተገንብተው የሚገኙትን ፈቃዳቸው እንዲታገድ የሚደነግቅ ረቂቅ ደንብ እየተዘጋጀ መሆኑን የትምህርት ሚኒስቴር አስታውቋል። ሚኒስቴሩ የመማር ማስተማር ሂደትን የሚያውኩ ድርጊቶች ከጊዜ ወደ ጊዜ እየጨመሩ በመሆናቸው ው ምክንያት ለመጀመሪያ ጊዜ ህግ ለማውጣት ማስገደዱን ገልጿል። በትምህርት ሚኒስቴር የማህበራዊ ሳይንስ ትምህርቶች ስርዓተ ትምህርት ዴስክ ኃላፊ አቶ ኡመር ኢማም በረቂቅ ደንቡ አዋኪ የተባሉት በተማሪዎች የአካልና የስነ ልቦና ላይ ጉዳት የሚያደርሱ እንደ አነቃቂ አደገኛ መድኃኒቶችና አደንዛዥ እጾች ዝውውር እና መጠቀም በህጋዊነት ስም ህገወጥ ድርጊቶች የሚፈጸሙባቸው ደፔንሲዮኖች፣ መጠጥ ቤቶች፣ ጭፈራ ቤቶች ና ጫት ቤቶች በትምህርት አካባቢዎች ከፍተኛ ድምጽ የሚያወጡ የፈርኒቸር ማምረቻዎች፣ ጋራዥ ና ሌሎች ድርጊቶች በተማሪዎች ላይ የጉልበት ብዝበዛ የሚያደርሱ ደላላዎች እንዲሁም ሌሎች ህገወጥ ድርጊቶች እንደሚጠቃለሉ አስታውቋል። አክሎም የሚመለከታቸው አካላትም ድርጊቶቹን ለመቆጣጠር ተመሳሳይነት ያለው አሰራር ማውጣት አለባቸው በሚለው ላይ ውይይት መደረጉ መግለጻቸውን ጠቅሶ ሪፖርተር ዘግቧል። ረቂቅ ደንቡ ከጸደቀ በኢትዮጵያ በሚገኙ ሁሉም ትምህርት ቤቶች ተፈጻሚ ይሆናል ተብሎ እንደሚጠበቅ የትምህርት ሚኒስቴር ገልጿል። የዓለም የምግብ ፕሮግራም በመጪዎቹ አምስት ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎቶች ከግማሽ ትሪሊየን ብር በላይ እንደሚያስፈልገው አስታወቀ። ተቋሙ ለአምስት ዓመት ስትራቴጂካዊ ቅድ ያስፈልጋል ብሎ ያሰበው ገንዘብ 33 ቢሊየን ዶላር ወይም 555 ቢሊየን ብር አካባቢ መሆኑ ተገልጿል። በኢትዮጵያ 1297 ሚሊየን ህዝብ ዝቅተኛ ገቢ ያለው መሆኑንና አገሪቱ ከ193 ሀገሮች በድህነት 180ኛ ደረጃ የያዘች መሆኗን የተቋሙ መረጃ አመላክቷል። ሀብታም አያሌው ተጨማሪ አላት። ኢትዮጵያ ከፈረንጆች 2018 ጀምሮ ተደጋጋሚ ሰው ሰራሽ እና ተፈጥሯዊ ቀውሶች ማለትም ድርቅ፣ ጎርፍ፣ የበረሃ አንበጣ፣ ግጭት፣ የኮሮና ቫይረስን ጨምሮ የተለያዩ ፈተናዎች እያንዳንዱን ቤተሰብ ለከፍተኛ ችግር ማጋለጡን የዓለም ምግብ ፕሮግራም ሪፖርት አስታውቋል። በዚህ ምክንያት የኢኮኖሚ እድገት እንዲቀዛቀዝ፣ የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢ መንገድ እንዳይዳረስ ማድረጋቸውን ድርጅቱ አብራርተዋል። በኢትዮጵያ ከ80 እስከ 85 በመቶ የሚሆነው ህዝብን በዝናብ ላይ በተመሰረተ ግብርና ላይ ሰላማዊ ህይወቱን እየመራ መሆኑን የገለጸው ድርጅቱ የማህበራዊ ድጋፍ አቅርቦት አገልግሎት ለኢትዮጵያ ሀገራዊ እድገት ዋነኛ መገለጫ ነው ብለዋል። የዓለም ምግብ ፕሮግራም በመጪው አምስት ዓመት ለሚያከናውናቸው ተግባራትም በእቅድ ከተያዘው አጠቃላይ ገንዘብ ውስጥ እንደ ኢሮፕያን አቆጣጠር በ2026 101 ቢሊዮን ብር፣ እንደ ኢሮፕያን አቆጣጠር በ2027 105 ቢሊዮን ብር፣ እንደ ኢሮፕያን አቆጣጠር በ2028 104 ቢሊዮን ብር፣ እንደ ኢሮፕያን አቆጣጠር በ2029 101 ቢሊዮን ብር እንዲሁም በ2031

በመሆኑም የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በመጪዎቹ አምስት ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎቶች ከግማሽ ትሪሊየን ብር በላይ ሊያስፈልገው እንደሚችል በወጣው በድርጅቱ ስትራቴጂካዊ ረቂቅ ሰነድ ላይ አስታውቋል። ረቂቅ ሰነዱ የዓለም ምግብ ፕሮግራም የሥራ አመራር ቦርድ በዛሬው ዕለት ህዳር አንድ ቀን 2018 ዓ ምት ባደረገው መደበኛ ስብሰባ ውይይት እንደተደረገበትም ተገልጿል። ለአምስት ዓመት ስትራቴጂካዊ እቅድ ያስፈልጋል ተብሎ የታሰበው 3.3 ቢሊዮን ዶላር ወይም 55 1.5 ቢሊዮን ብር መሆኑን ረቂቁ አክሏል። ረቂቅ ሰነዱ በኢትዮጵያ 129.7 ሚሊዮን ሕዝብ ዝቅተኛ ገቢ ያለው መሆኑንና አገሪቱ ከ193 አገሮች በድህነት 180ኛ ደረጃ ላይ የያዘች መሆኑን አመላክቷል። ያለ ምግብ ፕሮግራም የአምስት ዓመት ስትራቴጂ እቅድ እንደ ኤሮፓያኑ አቆጣጠር ከጥር 26 እስከ ታህሳስ 23 ድረስ የሚተገበር ሲሆን በተያዘ ወርም ውይይት ተደርጎበት ጸድቆ ወደ ስራ ይገባል ተብሎ ይጠበቃል። በፕሮግራም ረቂቅ ቅድ ማብራሪያ ላይም እንደተቀመጠው ኢትዮጵያ ምንም እንኳ ከፍተኛ የሚባል ልማትና የኢኮኖሚ እድገት እያስመዘገበችው ቢሆንም የአስራ አመቱ የልማት እቅድ መሰረት እንደ አውሮፓውያን አቆጣጠር በሀያ ሰላሳ የብልጽግና ተምሳሌት ለመሆን በአለም አቀፍና ቀጠናዊ ቀውሶች፣ በአገር ውስጥ ግጭት፣ በኢኮኖሚና በአየር ንብረት ቀውስ እንዲሁም በድህነት መጨመር ምክንያት እቅዱ እንደታሰበው ሊሄድ አለመቻሉንም አመላክተዋል። በተጨማሪ መዋቅራዊ ችግሮች የኢኮኖሚውን የመለወጥ አቅም እያዳከሙ የምግብ ድህነትን እያባባሱ መሆናቸውን አመላክተዋል። የአለም ምግብ ፕሮግራም በዘርፉ ብዙ ማዕቀፎች የምግብ አቅርቦት በተሻለ መንገድ ተደራሽ በማድረግ ድጋፍ ፈላጊዎች ራሳቸውን በምግብ ለመቻል የሚያግዟቸውን ተግባራት በማከናወን የችግር ተጠቂነትን የሚያባብሱና ስር የሰደዱ ችግሮችን በመቅረፍ መቋቋም እንዲችሉ የተለያዩ ተግባራትን ያከናውናል ተብሏል። የአምስት አመት እቅዱ እንደሚያብራራውም የምግብ እጥረት ያለባቸው ሰዎች በተለይም ስደተኞች፣ ተፈናቃዮችና ለቀውስ የተጋለጡ የማህበረሰብ ክፍሎች ደህንነቱን የጠበቀና በንጥረ ነገር የበለጸገ በቂ ምግብ እንዲቀርብላቸው ለማድረግ ያለመነውም ተብሏል። እንደ ኢሮፓውያን አቆጣጠር በሀያ ሰላሳ ለችግር የተጋለጡ የማህበረሰብ ክፍሎች የተሻለ የተሻለ ህይወት እንዲመሩ ጤና ማመጋገብ እና የኑሮ ስርዓት እንዲኖራቸው የተሻለ የትምህርት ስርዓት እንዲገነባ በማድረግ ዜጎች በሙሉ አቅማቸው በኢኮኖሚ ተሳትፎ እንዲኖራቸው የሚያደርግ ተግባር እንደሚከናወን ሰነዱ አመላክቷል። በተጨማሪም የመንግስትና የግል ተቋማት ለአደጋ ጊዜ ምላሽ መስጠት የሚያስችላቸውን ቁመና እንዲገነቡ ማስቻል፣ የሰብዊ እርዳታ ተቋማትና የልማት ድርጅቶች የተሻለ አገልግሎት እንዲሰጡ ማስቻል፣ ለሰብዊ እርዳታ በቂ ምላሽ የሚሰጡበት ሁኔታ ማመቻቸት እና የተሻለ ቁመና መፍጠር የሚሉት በሰነዱ ላይ ተመላክተዋል።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 ቢሮው ለሁለቱ ተቋማት በላከው ደብዳቤ በርካታ የትግራይ ወጣቶችን ጨምሮ በመቶ ሺዎች የሚቆጠሩ ስደተኞች ለሕይወት አስጊ በሆነ ሁኔታ ውስጥ እንደሚገኙ ገልጾ ደብዳቤውን የጻፈው በአጣዳፊ ሁኔታና በብርቱ ስጋት መሆኑን ገልጿል። አብዛኛዎቹ ስደተኞች የተሻለ እድል ፍለጋ አደገኛ ጉዞ ላይ የነበሩ ሲሆን አሁን ላይ ራሳቸውን በከፍተኛ አደጋ ውስጥ ሆነው ማግኘታቸውን ደብዳቤው አመላክቷል። ቢሮው እንዳለው ከሆነ በየመን የሚገኙ ስደተኞች ወደ ሀገራቸው እንዲመለሱ መገደዳቸውን፣ የኃይል ዛቻ፣ እስርና ሰብአዊ ክብራቸውን የሚነካ እንዲሁም መሰረታዊ የሆኑ የሰብአዊ መብቶችን የሚጥሱ አደገኛ የቅጣት አይነቶች እየደረሰባቸው ይገኛል። ደብዳቤው ወጣት ሴቶችና ህጻናት ለብዝበዛና ለኃይል ጥቃቶች በከፍተኛ ሁኔታ ተጋላጭ እንደሆኑ ጠቅሷል። በዚህም ቢሮ ዓለም አቀፉ የስደተኞች ድርጅትና የኢትዮጵያ ቀይ መስቀል በአስቸኳይ እርምጃ እንዲወስዱ የስደተኞቹን አካላዊ ደህንነት ለማረጋገጥና ና በክብር ወደ ሀገራቸው እንዲመለሱ ለማመቻቸት በአፋጣኝ ጣልቃ ገብነት እንዲያደርጉ አሳስቧል። የትግራይ ጊዜያዊ አስተዳደር ተመላሾቹ ኢትዮጵያ ሲደርሱ ለመቀበልና መልሶ የማቋቋም ድጋፍ ለማድረግ ከሰብአዊ ረድኤት አጋሮች ጋር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 ሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀምረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።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 እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስረው በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በሶማሊያ በተደረገ ወታደራዊ ዘመቻ ሶስት ከፍተኛ የአልሻባብ አሸባሪ ቡድኖች መሪዎች መገደላቸውን የሞቃዲሾ መንግስት አስታወቀ። የሶማሊያ ብሔራዊ ጦር ኃይሎች በባኮና በክልሎች የተወሰኑትን ተከታታይ ዘመቻዎች በማድረግ የአልሻባብ አሸባሪ ቡድን ከፍተኛ መራሮችን መግደሉን የመከላከያ ሚኒስቴር እሁድ እለት በሰጠው መግለጫ አስታውቋል። ሚኒስቴሩ እንዳስታወቀው ከተገደሉት መካከል በባኩል ግዛት በሚፈጸሙ የሽብር ጥቃቶች ቀንደኛ አቀነባባሪው መሐመድ አብዲ መሐመድ ኑር ይገኙበታል ተብሏል። የሶማሊያ መንግስት እንደገለጸው በባኩል እና በየግዛቶች በርካታ ንጹሃንን የገደለው መሐመድ በቅጽል ስሙ ጎፎ የተባለው ግለሰብ በአባል መንደር በተደረገ ልዩ ዘመቻ መገደሉን ነው። ያህየ ወይም አቡ ካህሊድ እና ሻሪፍ አሜር የተባሉ ተጨማሪ ቁልፍ የሽብር ቡድኑ አባላት በዘመቻቸው መገደላቸውንም የሞቃዲሾ ወታደራዊ ኃይሎች አክለው ተናግረዋል። በደቡብ ምዕራብ ባኮል ክልል ዋና ከተማ ከህዱር በስተ ደቡብ 21 ኪሎ ሜትር ርቀት ላይ በምትገኘው በአባል መንደር ውስጥ የተደረገ ትክክለኛ ዘመቻ መገደሉንም አክሏል። በድርጊቱ ወቅትም ኃይሉ በአካባቢ ያለውን ጸጥታና መረጋጋት ለማደፍረስ የታቀዱ የጦር መሳሪያዎችንና ሰነዶችን በቁጥጥር ስር መዋል ሲል መግለጫው ገልጿል። የሶማሊያ መከላከያ ሚኒስቴር አልሻባብን የመመንጠር ዘመቻው ተጠናክሮ የሚቀጥል ሲሆን፣ ቡድኑ ጨርሶ እስካልጠፋ ድረስ ሰላም እንደማይኖር በመግለጫው አመላክቷል። አናዱሉ እንደዘገበው በመጨረሻም በህንድ ዋና ከተማ ኒውዴልሂ የአየር ብክለትን በተመለከተ መንግስት እርምጃ እንዲወስድ ሰልፈኞች ጠየቁ። የህንድ ዋና ከተማ ኒውዴልሂ በአየር ብክለት የተነሳ ከባድ ቀውስ ውስጥ መግባቷ ተገልጿል። በዛሬ ዕለትም ከተማዋ በበካይ ጭስ ተበክላ የዋለች ሲሆን በመዲናዋ ያለው የአየር ጥራት በየዓመቱ ማሽቆልቆሉ ተቃውሞዎች እንዲቀሰቀሱ ምክንያት መሆኑ ተመላክቷል። ይህንን ተከትሎ በተካሄደ ህዝባዊ ተቃውሞ የታደሙ ሰልፈኞች በየዓመቱ አሳሳቢነቱ በቀጠለው የበካይ ጋዝ ልቀት ላይ መንግስት እርምጃ እንዲወስድ ህዝባዊ የተቃውሞ ሰልፍ አድርጓል። በህንድ በተካሄደው ህዝባዊ ተቃውሞ ምክንያት የትራፊክ እንቅስቃሴዎች መቋረጣቸውንም የህንድ መገናኛ ብዙሃን ዘግቧል። ሰልፈኞችን ለመበተን ፖሊስ የኃይል እርምጃ መውሰዱ የተገለጸ ሲሆን የተወሰኑ ሰልፈኞችም በፖሊስ ቁጥጥር ስር መዋላቸው ተገልጿል። በህንድ አሳሳቢ በሆነው የአየር ብክለት ምክንያት በርካታ ሰዎች ለሞት እንዲሁም ለተለያየ አይነት በሽታዎች እየተጋለጡ መሆናቸው መረጃዎች ይጠቁማሉ። አንዳንድ የህንድ ዋና ከተማዎች በአየር ብክለት ምክንያት በከፍተኛ ሙቀት እየተሰቃዩ መሆኑም ተመላክቷል። ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳቻል። እዚህ ስፍራ ከአልጋው ላይ ገደም፣ ከኳሱ ጋር ትግል፣ ከሽዋዥጎው ጋር ጩኸት፣ ጀልባ ይኮተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ፣ ይፈራው ይመለሳል። አንዳንዱ ለነፍሱ ይወጣ ደን ቦርሳ ያነግታል። የህፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቀበት ስፍራ፣ የማታው ካምፕ ፋየር፣ የፍየሉ ጥብስስ፣ ጨፈራው ሲደራ አሻግሮ አማትሮ አማትሮ ቢያዩት የማይጨርሱት ሐይቅ ዋኝተው የማያቋርጡት ለጀልባ ካፒቴን የማይፈልጉበት እጅን በአፍ የሚያስጭን ልዩ ተፈጥሮ ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዋፋትና አበባ ሌላ ድምቀት፣ ሌላ ዓለም ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ። ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ አድርግ ግባሻ ሸመኔት ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብሎ ዜ መሆንለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም አዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል። ይህ ወርቃማው የላንጋኖ ሐይቅ ላይ ስንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰንዳል። ኖዜታ ማሪና ቢች ሪዞርት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያቸው የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።